ምክራችሁ በወንድምነት ደግሞ መክራችሁኝ ተለማምጣችሁኝ አይደለም፣ እሺ ወቅሳችሁኝ ተቆጥታችሁኝ ብታርሙኝ ደስ ይለኛል፣ ቅር ያላችሁ ነገር ካለ ማለት ነው። ከዛ ውጭ ግን እንዲሁ ጭፍን ጥላቻ እንዲሁ ጭፍን ቀናት ኖሮባችሁ ከሆነ ግን ዩካንዱ ወነቨር ዩዋንት የቻላችሁትን ያክል ፈርዘር መሄድ ትችላላችሁ። የበፊት ጠላቶቻችን አሁን ላይ ቆመው የእኛን ስራ እያዩ መገረም ጀምረዋል። እናንተም ጥላቻችሁና ቀናታችሁ ደግሞ ከእንደገና በእኛ ስራ እንድትደነቁና እንድትገረሙ ያደርጋችኋል። በእንደዚህ አይነት ጉዳይ ሁላችንም እንደው ክርስቲያናዊ የሆነ አካሄድ ብናይ ደስ ይለኛል። የሆነ ወንድማችሁ ሲያጠፋ ሲጀመር በሚዲያ የሚወራና ለካን የሚነገር ነገር ራሱ ለዩ ፈለገ አትናቴዎስን አሁን ይሄ ብሬም ያደረጉ ሰዎች የሆነ ሰዓት ላይ ተነስተው ታው እንጂ የወንድሞቻችሁን ገመና የወንድሞቻችን ኃጢአት በሚያትናገሩ ተናገሩ። በዚህ ወንድ ቤታቸው ደግሞ ብለው ያስተምራሉ። ይወላችሁ የምንናገረውን ንግግር የምናሰምረውን ትምህርት በሕይወት በህይወት እየኖረን እናስተምራው። ኦኬ፣ በህይወት እያስተማርን በህይወት እያሳየን እናደርገው። ከዛ ውጭ ግን ይሄን ያክል ለኔ ያላችሁን ጥላቻ ይሄን ያክል ለኔ ያላችሁን መጥፎ የሆነ አመለካከት ድንገት እንዲህ ባፈንድታችሁ በታሳየው ጥሩ ነው። ከዛ ውጭ እነዚህ አይነት አካሄዶች ባይኖሩ ደስ ይለኛል። በወንድምነት ይህ ቤተክርስቲያን የሁላችንም እናት ነች። እናታችን ቤተክርስቲያን ሁላችን በጋራ እንድንገለግለት ነው የምፈልገው። ቅዱስ ጳውሎስ መንፈስ ቅዱስ አንድ ነው፣ የመንፈስ ቅዱስ ጦሶች ግን ልዩ ልዩ ናቸው ይላል። ለአንዳንዱ የማሰማር፣ ለአንዳንዱ የመዘመር፣ ለአንዳንዱ የመጸለይ፣ ለአንዳንዱ ድምፅ ሆን መንፈስ ቅዱስ እዚህ ሶሻል ሚዲያ ላይ ለሁሉም ወንድሞቻችን የተለያየ ጸጋን ሰጥቷቸዋል። የተለያየ ጸጋን ሁሉም በተለያየ አይነት አቅጣጫ ዘምተው የሚያገኙት ድል በአጠቃላይ ለቅድስት ቤተክርስቲያን። ለምን እኔ በሄድኩት መስመር አልሄድክም ብላችሁ እባካችሁ የልጅ ስራ አትስሩ። ድሮ እኛ ሕፃናት ሆነን እኔ እንዳደረግኩት ለምን አላደረግክም እያለን የምንጣለውን አይነት ጸብ ትልልቆች ሆናችሁ እዚህ ሶሻል ሚዲያ ላይ ይዛችሁ አትምጡ። እናንተ በቻላችሁት መልኩ ድምፁ ነው፣ ፈለገ አትናቴዎስ በቻለው መልኩ ድምፅ እየሆነ ነው። እኛን ወቅልህ አትበሉ። ለፈለገ አትናቴዎስ እኛ እናቅልሃለን ለልደተቃል ቃል እኛ እናቀልሃለን፣ ለነዩብ ዘሚኬል እኛ እናቀልሃለን፣ ለእነ ዲያቆናታኔ እኛ እናቀልል፣ ለናክሪ ለኛ እናቀልሃለን። እኛ እናቀልሃለን አትበሉ ፕሊስ። ምክንያቱም እኛ እናቀላችኋለን ስላላለን ማለት ነው። በቃ ሁሉም እንደየጸጋው ስለ ቤተክርስቲያን ድምጽ ይሆናል። እናንተ ብላችሁ ሳይሆን እንኳን ሶሻል ሚዲያ ላይ ያለ ሰው ይቅርና፣ እቤት በሯን ዘግታ ያለች እናት እንኳን ማተብ ያሰረች ክርስቲያን እንኳን እንዴት ለቤተክርስቲያን ድምጽ መሆን እንዳለባት ታውቃለች። እንኳን ሶሻል ሚዲያ ላይ ያለ ሰው ይቀርና። ስለዚህ ለምን እኛ ላይፍ ስንከፍት ለምን ተከፈተ? እኛ ላይፍ ስንከፍት ጠብቆ ለምን ሌላ ነገር ተናገረ? ጋይዝ፣ ይሄን ያክልማ ልጅ አትሁኑ ፕሊስ። እኛ ላይፍ ስትሪም ከፍተን ስንናገር የነበር የሚችል ክርስቲያን ካለ መጥቶ እኮ አብሮ ድምጽ መሆን እኮ ነው። እኛ ላይፍ ስትሪም ስንከፍት ለምን አልመጣችሁም? እኛ እኮ እንደዛ ብለን እኮ እናንተ ላይ አልጮህ ነው። እኛ ላይፍ ስንከፍት ይኸው እኛ ጋር መጥቶ ሳይናገሩ ምን አመቻለን በቃ እናንተም እንደጸጋችሁ እኛም እንደጸጋችም ላይፍ ከፍተን እንኳን በአንገታቸው ማዕተብ ያሰሩ ክርስቲያኖች ይቀርና የዚች ቤተ ክርስቲያን ልጆች ያልሆኑ ሰብአዊነት የሚሰማቸው የእስልምና እምነት ተከታዮች፣ ሰብአዊነት የሚሰማቸው ካቶሊኮች፣ ሰብአዊነት የሚሰማቸው ፕሮቴስታንቶች፣ ሰብአዊነት የሚሰማቸው ጆባ ዊትነሶች፣ ሰብአዊነት የሚሰማቸው አድቬንቲስቶች፣ ሁሉም ከኛ ጋር እኩል እንዲጭሁ ጥሪ ስነሰላልፍ ነበር። አው ይሄ ይሄ ይሄ ይሄ ነገር አትመለከቱትም ይሄ ሀሳብ አይኖራችሁ ላይ አይመጣም የዚህን ታይም ላይ ፈለገ ኦ አይ ጥሩ አርጓል እንኳን ድምጾን አይባልም ጌታው ዳት እንደዚህ የነጠላቻ ግን በጣም ያሰላል ኤኒዌይስ በጣም ስላዘንኩኝ ነው ላይቭ ስትሪም ይገበውት እንደው በነገሩ ያን ያክል ሪፍሌክትም ለመስጠት ሳይሆን በጣም ስላዘንኩ ነው ላይቭ ስትሪም ይገበውት ጌታ ባወቀና አጉል ፈለገ አትናቴዎስ ስምዲ ብሎ ረዥም ሰዓት በውስጥ እኔን አምታችሁ ስለ እኔ አውርታችሁ ምን እንበለው በላችሁ አስባችሁ ቪዲዮ ላይ ወታችሁ ወንድማችሁን ከመዝለፋችሁ ወንድማችሁን ከማማታችሁ እና እንደው ክስ ከመክሰሳችሁ በፊት በመጀመሪያ ከኔ ጋር ብታወሩ መልካም ነው። ኤኒዌይስ በመጀመሪያ ኔ ጋር ብታወሩ መልካም ነው። ነገሮችን በፍቅር ብናደርጋቸው ደስ ይለኛል። ገሌ ፈለገን ጠልቶ ፈለገ ገሌን ጠልቶ ከገሌ ጋር ተቀያይሞ ከገሌ ጋር አዝኖ አይደለም። በቃ በፍቅር ነገሮች ቢሆኑ ደስ ይለኛል። እና ደግሞ ይሄ የቤተ ክርስቲያንም ደግሞ ኢቨን ካልቸሩ አይደለም። ወንድማችሁ ሲያጠፋ በመጀመሪያ በውስጥ በውስጥ በመጀመሪያ ቅሬታችሁን ንገሩት። ከዛ በኋላ መቼም አልሰማ ካለ ይሄ ሰው በቃ ከቤተ ክርስቲያን ያፈነገጠ ሰው ነው ማለት ነው። እዛ መስሎ ይወስዳችሁ ቤተ ክርስቲያን ካህናት ባሉበት ቤተክርስቲያን አልሰማ ካለ ሶስት አራት ወንድሞች ባሉበት አልሰማ ካለ ለሚመለከቱ አካል ሰጡታላችሁ። እና እንዲህ አይነት አካሄዶችን ባትሄዱም የምናስተምረውን ትምህርት በህይወት ብናስተምር፣ ምንናገረውን ቃል በህይወት ብናሳይ በተለያዩ አጋጣሚዎች እነዚሁ እንደዚህ አይነት ቃል የተናገሩ ሰዎች ወንድሞቻችሁን አትናገሩ፣ ወንድሞቻችሁን ኃጢአት እንደዚህ አትበሉ ምናምን ምናምን ባሉበት አንደበት ፈለገ አትናቴዎስ ገንዘብ ተከፍሎት ኢማጅን ዳያብኖ አይዲያ ዳይ ሀቭ ኖ አይዲያ። እኔ እንደው ጸሎት ስፍራዬ ላይ ምን ብዬ ከጌታ ከመላኬ ጋር ልነጋገር? ኦኬ በቻልኩት አቅም ስለነዚህ ወንድሞቼ ምን ብዬ ልጸልይ? ዳይ ሀቭ ኖ አይዲያ። ግን በቃ ቪዲዮ ሰርተው ገንዘብ ተቀብሎ ከጠላቶቻችን ጋር አብሮ ሲሳለቅ ምናምን ጌታ ይሆናችሁ። ኤኒዌይስ ምን ነገር የለም እንዲህ አይነት ነገሮች ባይፈጠሩ ደስ ይለኛል። በቻልነው አቅም ይሄ መንፈሳዊ ስርዓት ባለው ልክ ይሄ በቤተክርስቲያን አይነት ቀለም ተዋሽተን በቻልነው አቅም ስለ ቤተክርስቲያን ድምፅ ብንሆን ደስ ይለኛል። ለማንኛውም የመጨረሻ መልእክት ላስተላልፍና ልውጣ አንድ ጊዜ ፕሊስ። እሺ ሪከርድ ማድረግ የምትችሉ እህቶች ወንድሞች ካላችሁ ሪከርድ አድርጉ። በአርሲ ለተገደሉ ክርስቲያንት ወንድሞቻችን ግን ድምፅ እንሆናለን። በአርሲ ለተገደሉ ክርስቲያንት ወንድሞቻችን በአጠቃላይ ድምፅ እንሆናለን። ሁላችሁም የምትችሉ ሪከርድ አድርጉት። እሺ ኦኬ። ሪከርድ ማድረግ የምትችሉ ሰዎች ካላችሁ አንዳንድ ቁጥር ጻፉልኝ። አንዳንድ ቁጥር ጻፉልኝ። በቅ ኦኬ፣ ካላችሁ በጣም አሪፍ። እሺ በመላው ዓለም ያላችሁ ክርስቲያን እህት ወንድሞቻችን በአርሲ ለተገደሉ ክርስቲያን እህት ወንድሞቻችን በቻላችሁ ታቅም ድምፅ እንድትሆኑ በሉል እግዚአብሔር ስም ወንድሜ ጥሬን አስተላልፋለሁ። የዚህች ቅድስት ቤተ ክርስቲያን ልጆች የሆናችሁ ክርስቲያን እህት ወንድሞቻችን ብቻ ሳይሆን ሰብአዊነት የሚሰማችሁ የእስልምና እምነት ተከታይ ወንድሞቻችን፣ ሰብአዊነት የሚሰማችሁ የካቶሊክ እምነት ተከታይ ወንድሞቻችን፣ ሰብአዊነት የሚሰማችሁ የፕሮቴስታንት፣ የጆባዊትነስ የአድቬንቲስት እምነት ተከታይ የሆናችሁ እህት ወንድሞቻችን በአጠቃላይ እንዲህ ከእንደዚህ አይነቱ በጣም ስህተትና ከባድ ወንጀል ከሆነ ድርጊት ሁሉም ሰው እንዲቃወም። ሁሉም ሰው ለተገደሉ ነፍሳት ባጠቃላይ ድምፅ እንዲሆን በአንድነት ከኛ ጋር እንድትጮ በሉ በእግዚአብሔር ስም እጠይቃለሁ። በመላው ዓለም ያላችሁ ክርስቲያናት ወንድሞቻችን በአርሲ ላይ በተለይ በቤተ ክርስቲያንና በመኖቹ ላይ የተደረገው ድርጊት እጅግ በጣም ከባድ፣ ሁሉም ሰብአዊነት የሚሰማው ሰው ባጠቃላይ የሚቃወመው ትልቅ ወንጀልና ድርጊት ነው። በቻላችሁ ታቅም በቻላችሁ ታቅም ስፔሻሊ በውጭ ዓለም የምትኖሩ ክርስቲያናት ወንድሞቻችን በተለያዩ አይነት ቋንቋዎች ስለ እነዚህ ነፍሳት ድምፅ እንድትሆኑ በሉል እግዚአብሔር ስም እንጠይቃለን። ሰማዕትነት የተቀበሉት ወንድሙ እህቶቻችን አዛውንት ሳይባሉ ወጣቶች ሳይባሉ ሕፃናት ሳይባሉ እድሜያቸው እንኳን ሳይታይ እንዲሁ በጅምላ ነው የተጨፈጨፉት። ስለዚህ ሰብአዊነት የሚሰማችሁ አብራችሁ ከጎናችንም ያላችሁ የተለያዩ ቤተ እምነት አማኝ የሆናችሁ ወንድሞቻችን በዚህ ከባድ ጊዜ ከኛ ከክርስቲያን እህት ወንድሞቻችሁ ጋር አብራችሁ ከጎን እንድትቆሙ በሉል እግዚአብሔር ስም ጥሪ አስተላልፋለሁ። ይሄ የፈለገ አትናቴዎስ ድምጽ ብቻ አይደለም። ይሄ የፈለገ አትናቴዎስ አቋም አይደለም። ይሄ የፈለገ አትናቴዎስ መልእክት አይደለም። ይሄ ፈለገ አትናቴዎስና ወንድሞቹ ያሉባት የክርስቶስ ኢየሱስ ሙሽራ የሆነች የዚህ ቅዱስ ቤተክርስቲያን ድምፅ ነው። ስለዚህ በሁሉም ዓለም ያላችሁ ክርስቲያኖች፣ ወንድሞች ለነዚህ ነፍሳት ፍትህ እንዲሰጥ እነዚህ ነፍሳት ፍትህ እንዲያገኙ በቻላችሁ ታቅም ድምፅ እንድትሆኑ በልብ እግዚአብሔር ስም ጠይቃለሁ። ምናልባት በዚሁም ደግሞ ፕላትፎርም ላይ የተለያዩ መረጃዎችን በመዘገብ የምናውቃቸው ወንድሞቻችን እነ ብሩክ ኒውስ እና ሌሎችም እነ ሙሴ ሰለሞን፣ ይሄ ሰብአዊነት የሚሻ ጉዳይ ስለሆነ በቻላችሁት አቅም ይሄ መልእክት ለብዙዎች እንዲደረስ እናንተም በአርስ የተፈጸመውን ድርጊት ተቃውማችሁ መረጃውን እንድታስተላልፉብን እንድትስተላልፉልን ስም እንጠይቃለን። ክርስቲያኖች ወንድሞች በቻላችሁት አቅም እንዲህ አይነት መልእክቶች በአጠቃላይ አቅም እንዲኖራቸው ሁላችሁም ሪፖስት በደንብ ኮፒ ሊንክ በደንብ ሼር በማድረግ ክርስቲያን የግዴታችሁን ተወጡ። በግፍ የተገደሉት ወንድም እህቶቻችንን እግዚአብሔር አምላክ ደማቸው ታድርጎ ይቀበልልን። ለሀገራችን ኢትዮጵያ ጽሙ ሰላሟን ይስጥልን። የቅድስት ቤተክርስቲያናችንን ትንሳኤ እግዚአብሔር አምላክ ይመልስልን። ሁላችሁም በያላችሁበት በቻላችሁት አቅም ስለነዚህ እህት ወንድሞቻችን በአጠቃላይ ድምፅ እንድትሆኑ በሉል እግዚአብሔር ስም ጠይቃለሁ። እጅግ እጅግ በጣም አድርገን ድምጽ ስለምትሆኑ እህት ወንድሞች በአጠቃላይ እናመሰግናለን። ነገር ግን ምናልባት ይሄ ቪዲዮ ከተፖሰተ ሁላችሁም ብሩክ ኒውስንና ሙሴ ሰለሞንን እንዲሁም ደግሞ በተለያየ አይነት አማራጭ መረጃዎችን የሚያቀርቡ በዚሁ ቲክታክ ፕላትፎርም ላይ ያሉ እህት ወንድሞቻችን በአጠቃላይ ሜንሽን እያረጋችኋቸው እንዲመለከቱ አድርጉ። እግዚአብሔር አምላክ ከሁላችን ጋር ይሁን። እናመሰግናለን። የእኔ ተወዳጆች አሁንም በቻላችሁት አቅም ባሏችሁ ጊዜዎች ባጠቃላይ። አይ ልክ እንደዚህ የቤተ ክርስቲያን ድምፅ አድርገው ያሉ ሰዎች የከፈቷቸው ላይቭ ስትሪሞች አሉ። እነዛ ላይፍ ስሪሞች ላይ ሁላችሁም እየገባችሁ ክርስቲያን ግዴታችሁን ተወጡ። መልእክቶቻቸውን በደም ኮፒ አድርጉላቸው፣ በደንብ ሼር አድርጉላቸው። እንደ እንዳይቆራረት ገብታችሁ በደንብ ታብታብ አድርጉላቸው። በቻላችሁ ታቅም በቀሰራችሁ ይሄ ይሁን ክርስቲያኖቶች፣ ወንድሞች። ከዛ ውጭ ምናልባት በስህተት ለተደረጉ ነገሮች በአጠቃላይ እንደው ስናገር መከፋቴን ሳስረዳና ሳብራራ ያስቀየምኳችሁ ሰዎች ካላችሁ በልዑል እግዚአብሔር ስም ከወዲሁ ይቅር በሉኝ፣ ይቅርታ አድርጉልኝ። እሺ የኔ ተወዳጆች። እንዲሁ እንዲሁ ስናገር በንግግር ደረጃ እንኳን እንደው አይደል የተከፋ ሰው ሲጀምር ንግግሩ አያምርለትም እና ንግግሮችን ስናገር ያስከፋኋችሁ ካላችሁ፣ ያስቀየምኳችሁ ካላችሁ በልዑል እግዚአብሔር ስም በጣም ይቅርታ አድርጉልኝ። በተቻለ አቅም ግን በቃ ለጊዜው